እንዴ! እነዚህ አንድ ነገር ሲያመጡ አንድ አጀንዳ ሳያልቅ ገንዘብ በላችን ማነበር ስጫለሽ እሰይ ይህን ነበር አይደል ስንነግራችሁ። እኛ አቢባ ንግስታችን ናት። አቢባ ንግስታችን ትብላን፣ ትጋጣችሁ። እኛም አገባ ግጥት ታርጋችሁ። እሰይ ሎተሪ አውጥታ ለጓደኛ ሲወጣ ምንድን የመሰላችሁ ላግ የታባታችሁ። ገና ይቀልዱባቸዋል። እንዴ! ገና ቁርት ነው እና ልጅቷን አስገብቼ እኮ የተበላችሁን አምጫት። ከዛ እንዴት ተበላችሁ? ከዛ ምን ይል ነበር ቴሌግራሙ? ስንት ሰው አለ ምናምን አለ እያልኩ ማውጣት ይችላል። ግን ምን አገባኝ? ወዶ ሽጉት ደቅና እዚህ ላይ ብር አልተቀበለቻቸው። ከሰጧት፣ ትጋጣቸው። እኔ አይመለከተኝም። እውነት ለመናገር ቴንኪው አባቴ። እና ቁርስ ቂጣ ፍርፍር ልስራላችሁ እንዴ ቂጣ ፍርፍር ይላሉ የኔ ልጆች። ደግሞ ምን ሆነው ዱነት ደግሞ ከትፎ ይላል። ቂጣ ፍርፍር ዝም ብሎ ዳቦ ተገዝቶ እኮ አይፈረፈርም። ገና ዱቄት አብኩቼ ምን አድርጌ ስንት ስቃይ ያለው ምግብ የሚወዱት እነዚህ ልጆች። እኔ በልጅነቴ ዳቦ በሻይ እናቴ ዳቦውን ሻይ ውስጥ ነከርኩ በላው አንዳንዴ ነው እኛ ቤት አምባሻ የሚጋግር። እኔ ዳቦ በሻይ በልቼ ነው ያደጉት። ዳቦ በሻይ በዛ ቢባል ዳቦውን ሻይ ውስጥ ትነክርና እሱን እያበሰበስክ ያ። አሁን ልጅ ሜዳ ላይ አሁንማ፣ እኛ ቤት ሲሄድ የእኛ ጊዜ ዳቦና ሻይ። አሁን ፍርፍር አለ ጠረቤዛ